ጋራ ምን ጣጣ አለው? በቃ ሳይሻለው አኒ በዚህ አን ብዬ ነው የምመጣው? የት ብዬ ነው የምመጣው? ሳይሊ ነገር ብቻ ወጥቼ ከቤተሰቤ እንደ ድንግር አለኝ ወዴት ይሆን ማድረው? ደግሞ አምላኬ፣ እንደው ሳይሉ ከቤቴ ወጥቼ እንደው እንደዚህ ሊሆን ለካ። ከተማ ሲገባ ድንግርግር ነው የሚለው እንደዚህ። ስልኬም ዘጋብኝ የሌላ ላሁን ዘጋ። የዘመዶቻን ስልክ ማግኘት አልችልም። እንዴት አባቴ እንደማድረግ ነው የቸገረኝ አሁን። እሳይ ሰላም ነው? ሰላም ነው? ምን ሆነሽ ነው እንደው ቤትም የደላላም ስልክ ዘግቶብኝ፣ ግራ ግብት ብሎኝ፣ ማደሪያም ምንም ወዴት እንደሚይዝ ጨንቆኝ እዚህ ቁጭ አልኩኝ። ምን ነው? ምን ነው? እኔ እኔ እኔ ከገጠር ነበር የመጣሁት። እኔን አፈሪ ብላኝ፣ ይብላኝ እና ታዲያ አሁን ምን ሆነሽ ነው እና ኮይል እኔን አፈሪ ብላ እና ታዲያ ምን ግራ ግብት ነው? እኔ መተባበር እና እኔ ታዲያ ለሰው ነው። እና መቼ መጣሽ ነው የድንግል ማርያም ናት የላከችልኝ ዛሬ በምን ነው እንደው ከክፍለ ሀገር የመጣሽ አትመስይም። ተማሪ ነበርኩ እስከ አስራ ሁለተኛ ክፍል ስማር ቆይቼ ውጤት ቀርቶ ዲን አኔ ነኝ ነኝ ነኝ አረብ ሀገር ልሂድ ብዬ። አረብ አረብ ሀገር አረብ ሀገር ይሻላል ብለሽ ነው ልጄ? እንግዲህ አማራጭ ከጠፋ ታዲያ ምን ይደረጋል? እሺ ለማንኛውም ነይና ቤት ግንባና ማን እናወራበታለን። የደላላ ስልክም ነበረኝ ስልኩ ስለዘጋ ነው የደላላው ጋር አውርቼ ነው የመጣሁት። ተገጠር ባስ ከገጠር ጨርሳሽን የመጣሽው አውርታናል። ያው ሊልከኝ ነይ እና እንትን እልሻለሁ ምናምን ብሎኝ፣ እዛ ስልኬ ዘጋ። በምን ላገኘው? እንደው አምነሽ ሆኖ የመጣሽ እሁ ታዲያ ታውቂዋለሽ? ያው ያቁታልና አባቴ ጋር ያወራል። ሌባ በስቷል፣ ሁሉ ነገር በስቷል። እና እንደው እርግጠኛ ነሽ ትሄጃለሽ ያለ ጥሩ ልጅ የሚልክ

ጥሩ በሁለት ቀን እንደው፣ ቁርጠኛ ከሆንሽ ማለት ነው። ቁርጠኛ ከሆንሽ፣ ጥሩ ደላላ የት ሀገር ነው? ምንም ፈልገው አለ። ቶሎ የሚደርሰው ላይ ነው። ቶሎ የሚደርሰው እንግዲህ አሁን ኳታርም አለ፣ ሳውዲም አለ። ስለዚህ አቅሙ ይኖርሻል። ጥሩ አለ፣ ጥሩ ደላላ አውቀዋለሁ፣ ከሱ ጋር አገናኝሻለሁ።

ጭቅ ይላል እንደው እጅ ይበዛበት። አሳይሽ ምን አንቺ እኔ ራሴ ነኝ ያስኩት። ኧረ እሺ፣ ምን አልሆነበት? ጭቅ እያለ እንትን አለ ይሄ ወደዚ ወደ ወሎ ዘንድ ነኝ። ወደዚ አካባቢ ዘንድ ነኝ።

ችግር የለም፣ ቤትሽ። ውይ፣ የኔ ልጅ እልሻለሁ። ካልሆነልሽም እንግዲህ ጠዋት እስከ አሁን ማብራቱም የለ ብጭ ድርግም ይላል። ቸረጅና ቻርጅ ደው ያለሽ በቃልሽ እንታቂዋለሽ። በቃሽ፣ እንግዲህ ማብራት ይምጣና እንደ ቤት። እሺ፣ እንግዲህ አትሸማቀቂ፣ የኔ ልጅ ትታያለሽ። ደሪ እና ጠዋት ትሄጃለሽ። አታስቢ፣ አትፍሪ።

እና በዚህ ትሄ ያለች እንደዚህ ሽክ ውጭና እንደዚቻ ጠፍ ብለሽ አደርሰሽ ነበር ልጆች ልጆች አደርሰሽ ነበር። ስለዚህ በዚህ ውጭ ቶሎ በቃሽ ባለኝ እንደ ትናንትናው ደግሞ ቦታውም ጠፍቶኝ እንዳልንቀዋለን ምን የተመረቀኝ ሴትዮ አግኝቼ ነው ዛሬም ማደረን እ እንዲያው ለዚህ ልደውል ይሆን? ለእንትን እየጠራ ነው ደሞ አያነሳም እንዴ? ሄሎ፣ አይሰማ ልመጣ ነበረ አንተ ዘንድ ማን ብዬ ነው የምመጣው? የት ብዬ ነው የምመጣ? ምን ሀያ ሁለት ሀያ ሁለት ብዬ ልምጣ? እሱ ጋር ያደርሱኛል? ልምጣ? እሺ በቃ መጣሁኝ። ይዛ ታክሲዎችን ልጠይቃቸው ይነግሩኛል። ሀያ ሁለት ስላቸው፣ እሺ በቃ መጣሁኝ። እሺ በቃ ልምጣ ሙይ ወዴት ነው? አቤት ወንድም ነው የደላላ ቦታ ሁለት ነው ያለኝ ወዴት እንደሆነ ወሎ ኧረ ምን ጣጣ አለው በቃ ሳይሻሎ አሚ በዚህ ይሄ ነው በዚህ መንገድ አለ ወደዛ ነው እስ አው እዚህ ነው እኮ መንገዱ እንደው እግዚአብሔር ነው ሰላ የጣለል እንጂ እኮ ግራ ግብት ብሎኛ አክስቴ ታውቂያለሽ ተምረሻል እንደ ብላ ላከችኝ ግን ከየት ልወቀው ነው አዲስ አበባ ብዙም አልመጣም እንዴት አድርጌ ልወቀ የእኔ ወንድም እንደዋንተ ነው እግዚአብሔር ልኮልኛል እግዚአብሔር ያቆይ ምን የአገሬ ልጅ አይደለሽ እኔም እኮ የእናቴ ዘመድ ትዛ ናቸው ዳግዝሽ አታሽ እንታኛ ገሬ እንዴ አረ ይካበድም ችግር የለውም አለቀበለሽ የአገሬ ሰው ማ ቶ አወራበታለሁ። ችግር የለውም አይልሽም። አልከበደኝም። ችግር የለውም በቃ እንሂድ፣ መንገዱ እናሳየኝ። እንግዲህ ወይ ለምን አንደውልለት? እና ደወልሽለት? ቆይ እስኪ ልደውልለት። ቅድም ደውዬለት እየመጣሁ ነው ብዬዋለሁ። ሀያ ሁለት ነው። ቆይ አንተ ካወቅከው ሰውየውን እስኪ ላናግርህ እና ቦታውን ምናምን ይንገርህ። ነው። እስቲ እዛ አንድ ወንድም ያለ አካባቢውን እናንትኑ ንገረው። ቦታውን ወደ ታክሲ ይዞ እየሄደ ነው፣ እዛ አካባቢ ነው።